አጋይስት በተባለው ነገድ ላይ የተሾመው ሳጥናኤል ጊዜው ጨለማ ነበር ይላል። ብርሃን አልነበረም። በአለመ መላእክት መካከል ደግሞ ድንገት ማእምራን ማእምራን ማለት የሚያውቁ ለባውያን የሚያስተውሉ ሆነው የተፈጠሩ ፍጥረታት ስለነበሩ በድንገት እግዚአብሔርም ደግሞ ተመራማሪ አእምሮ ስለሰጣቸው ይሹ ይመርምሩ ይፈልጉ ሲል እንደተሰወራቸው ነው መጻሕፍት የሚጠቁሙት። እነዛን በስፋት ወደፊት ይላችሁ ምቀርብ ይሆናል። ጊዜው ጨለማ ስለነበር አንዱ አንዱን መልአክ ያየዋል። በተለይ አካላቸው ብርሃን ብርሃናማ አካላት ስለነበረ ይተያያል ይችላሉ። ምንም ረቂቃን ፍጥረታት ቢሆኑም ቅሉ ግን ጊዜው ጨለማ ስለሆነ መኑ ፈጠረና ማን ፈጠረ ወደሚል ምርምር ውስጥ ሲገቡ ነው። እንግዲህ ለመጀመሪያ ጊዜ አጋይስት ላይ ተሾሙ ሳጥና አይል ፈጠሩዋችሁ ልበል ብሎ እንዳሰበ አስቦም እንዳልቀረ አነ ፈጠርኩክሙ እኔ ፈጠርኋችሁ እንዳለ ፈጥረ አሳየን ባሉት ጊዜ ደግሞ በተለይ አራቱን ነባር ንጥረ ነገሮችን አሰናስሎ ሊፈጥር ሙከራ እንዳደረገና ወደ እሳቱ ሲደርስ እንዳልተሳካለት በዚህም ሐሰቱና ክህደቱ እንደታወቀ ግማሹ አወፈጠርከን ብሎ እንዴት እንደሰገደለት፣ ግማሹ እንዴት እንደተጠራጠረ፣ ግማሹ ደግሞ እንዴት ፈዞ እንደቀረ፣ በተለይ ደግሞ ቅዱስ ገብርኤል ከሰራዊቱ ጋር እንደተቃወመውና እና የእሱን ቃል ሌሎቹ መላእክት እንደሰሙ፣ ጠዋት አካባቢ ላይ ደግሞ ታላቅ ብርሃን፣ የጎህ ብርሃን ወርዶ መላእክትን ባጥለቀለቃቸው ጊዜ ይህ ብርሃኑ እውቀት ሆኗቸው ሰፊ እውቀት፣ ዝንቱ ብርሃን ከሆኖሙ ጥበበ ወአእምሮ ይላል ሊቁ ወደ ጥበብና ወደ እውቀት ገብተው እንደተቃወሙት፣ መጨረሻ ላይ ግን ፍልሚያ እንዳነሳ ከነሱ ጋር እንደተዋጋ በተለይ በውጊያው ጊዜ በሶስተኛው ድል እንደተነሳ እንደወደቀ በጣም ሰፊ ነገር ነው ያለው። እሱ ራሱን ችሎ አንድ መርሃ ግብር ይሆናል የሚል እምነት አለኝ። ዛሬ ግን ስለ እኔ ፊልም ነው ማነሳው። እንግዲህ በወደቀ ጊዜ ቦ ዘወድቀ ውስተ ምድር ወቦ ዘወድቀ ውስተ አየር ወቦ ዘወድቀ ውስተ ንጦርጦ ዘውቱ ግማሹ አብሮት ወደ ጥልቁ የወደቀ አለ። ግማሹ ደግሞ በአየር ላይ ቀርላ አለ። ዛሬ አየር አጋንንት ይባላሉ። በተለይ ሰው ሲሞት ጻድቁን ነፍስ አይነኩም ግን ያስደነግጣሉ። ኃጥኡን እየቀጠቀጡ የሚሄዱ ናቸው። ግማሹ ምድር ላይ እንደወደቀ በተለያየ በሽታ ደዌ ሰውንም እያሳመሙ የሚኖሩ እነዚህ ረቂቃን የሰው ባላንጣዎች እንዳሉ ብዙ የስነ ፍጥረት መጻሕፍት ይጠቁማሉ። ሌላም ሌላም ሌላም ብዙ ነገሮች አሉ። እዛ ውስጥ አልገባም። ዛሬ ዛሬ የምንነጋገረው የወደቁት መላእክት በሁለተኛው ዙር በተለይ በዘመነ ያሬድ እነ ሄኖክ ዘመን እነ ኖ ዘመን የተከሰተው ክስተት ምንድን ነው፣ እነዛስ በውኑ መላእክት ናቸው አይደሉም የሚለውን ነገር ሁሉ ነው ዳሰን የምናየው። እንግዲህ ራይት ይባላሉ በኛ አጠራር፣ ወይም ኔፍሊም ይባላሉ። ግዙፋን ማለት ነው ይላሉ። ግማሾቹ ደግሞ ኔፍሊም ማለት መነሾ የእብራይስጥ ቋንቋ ነው ይላሉ። ነፈለ ወይም ማለት መውደቅ ማለት ነው። በተለይ ሮናልድ ሄድ እንደዚህ የተረጎመው የወደቁት ፎለን ዋን የወደቀው የወደቁት ተብሎ ይጠቀሳሉ። የግዕዙ መጽሐፍ ደግሞ ራይት ይላቸዋል። ደግሞ የአማርኛውን ኔፍሊም ይላቸዋል። ኔፍሊም እንግዲህ የወደቁ መሆናቸውን ወይም ጃይንት ግዙፋን መሆናቸውን ነው የሚጠቁመው። ሚገርመው ስለ እነዚህ ራይት ወይም ኔፍሊሞች ለመጀመሪያ ጊዜ ጽፎልን የምናገኘው የአዳም ሰባተኛ ትውልድ የሆነው ሄኖክ ነው። እንግዲህ መጽሐፈ ሄኖክ ስለ እነዚህ ነገሮች በዝርዝር የጻፈ የመጀመሪያው ጽሑፍ ነው ግን መጽሐፍ ሄኖክ በብዙ ሀገር ተቆራርጦ ተበታትኖ ያለ እንጂ እንደ ኢትዮጵያ በምልዓት ወይም በሙሉ መዝገብነት የተገኘ አልነበረም። ኢትዮጵያ ግን ለብዙ ዘመናት ይሄ መጽሐፍ ሲነበብ፣ ሲተረጎም፣ ሲመሰጠር፣ ሲራቀቅ፣ ሲተነተን በሊቃውንቱ እጅ ስለነበረ መጽሐፍ ሄኖክ ለኢትዮጵያውያን እንግዳ አልነበረም። በኋላ ግን እንግዲህ በ18ኛው ክፍለ ዘመን ጀምስ ብሩስ ይህን መጽሐፍ ይዞ ከኢትዮጵያ ስለሄደ በተለይ መጽሐፍ ሄኖክን በመውሰዱ ጥናቱ ደግሞ የበለጠ እንዲስፋፋ ለባህር ማዶ አጥኞች ክፍቶ ኖሯቸው እንደገና የኔፍሊም ጉዳይ በጣም በጣም ከመጽሐፍ ኖክ በኋላ እንደገና ብድግ ብሎ እስከ ዛሬ ድረስ ያልተቋረጠ ምርምር እየተደረገበት ይገኛል። ክቡራን ተመልካቾቻችን ላይክ በማድረግ ሼር በማድረግ ሀሳብ አስተያየታችሁን በመለገስ እየተሳተፋችሁ ነው፣ በእጅጉ አመሰግናለሁ። ስለ ጀምስ ብሩስ ግን የተወሰነ ነገር ልነግራችሁ ፈልጋለሁ። ጀምስ ብሩስ እንግዲህ ከ1730 እስከ 1794 የነበረ የስኮቲሽ ተጓዝ ነው። በተለይ የአባይ ምንጭ ለማግኘት በጣም ብዙ ብዙ የጣረ በመላው ዓለምም ለዚህ ምርምሩ የሄደ የተጓዘ ተጓዥ ነው ብለን ማየት እንችላለን። በተለይ ጄምስ ብሩስ በኤደንበርግ ዩኒቨርሲቲ ነው መጀመሪያ ለሆነ ያጠናው፣ ህግን አጠና። በጣም ከፍተኛ የሆነ የቋንቋ ችሎታ ክህሎት ነበረው። አረብኛ ይችል ነበረ፣ ስፓኒሽኛ ይችል ነበረ፣ ፖርቹጊስ ይችል ነበረ። የግዕዝ ቋንቋንም የሚችል እንደነበረ ይነገራል። በተለይ ካቲት በ1 ወደ ጎንደር በመጣ ጊዜ ያኔ ንጉሰ ነገስት ተክለ ሃይማኖት ሁለተኛውና ራስ ሚካኤል ስሁል አቀባበል አደረጉለት። በተለይ በጣም በስፖርት የዳበረ ሰውነት ነበረው። ቁመቱ በጣም ረጅም ነበረ። በዚህ ላይ ግዕስ ሲጨምርበት በጣም በጣም ትኩረት ሳበ፣ ተወዳጅ ሆነ እና በተለይ በጥሩ አቀባበል ተደርጎለት በተቀመጠ ጊዜ ሁለት ዓመት ነው የተቀመጠው። የተለያዩ የኢትዮጵያ ጥንታውያት ብራና መጽሐፍትን ሲያገለባብጥ ሲመረምር ሲራቀቅባቸው ቆየ። ሌላም ደግሞ ለመድኃኒትነት የሚውሉ እጽዋትንም እንደዚሁ ሲሰበስብ ቆየ። በመጨረሻ ግን ያው ሶስት ኮፒዎችን ይሄኖ ኮፒዎችን ይዞ ወደ ባህር ማዶ ሲሄድ በጣም በጣም በባህር ማዶ አጥኞችና ተመራማሪዎች ከፍተኛ የሆነ ክብር ነው የተሰጠው። እንግዲህ አንደኛውን ኮፒ ለፈረንሳዩ ንጉስ ለሉዊ 15ኛ ነው የሰጠው። ሉዊ 15ኛ አንደኛውን ኮፒ ሄኖክን ወስዶ ባስረከበው ጊዜ በጣም ነው የተደነቀው። ምክንያቱም መጽሐፍ ሄኖክ በተቆራረጠ መልኩ እንጂ እንደዚህ በሙሉ ሰነድነት ስላልተገኘ በጣም የተደነቀው። ያ እንግዲህ አሁን ፈረንሳይ ብሔራዊ ቤተ መጻሕፍት ይገኛል። ፓሪስ ናሽናል ላይብራሪ ሄዳችሁ ማየት ትችላላችሁ። አንደኛው ደግሞ ወደ ኦክስፎርድ በተለይ ወደ ቦዴሊያን ቤተ መጽሐፍት ተላከ። ቀሪው ደግሞ አንድ ኮፒ እሱ ጋር ቀረ። አሁን ግን ያ ኮፒ እንደገና ወደ ቦዴሊያን ሄዷል እና የመጽሐፈ ሄኖክ ጥናት እንደገና እንዲንሰራ አደረገው እና ዘኢትዮፒክ ሄኖክ የሄኖክ ኢትዮጵያው፣ የኢትዮጵያው የሄኖክ መጽሐፍ ማለት ኢትዮፒክ ቋንቋ በግዕዝ የተጻፈው በማለት ማጥናት ጀመሩ እና በጣም እኔ የጀምስ ብሩስ መጽሐፎች በተለይ በኢትዮጵያ ከተመለሰ ከኢትዮጵያ ከተመለሰ በኋላ ወደ 10 ዓመታት በኋላ በ ያደረጋቸው የናይልን መነሻ ለማድረግ የተደረገ ጉዞዎች በሚል ትራቭልስ ቱ ዲስከቨር ዘ ሶርስ ኦፍ ዘ ናይል ኢንዘይርስ ብሎ በጠቀስኩላቸው ዓመታት በአምስት ቅጾች በሶስት ሺህ ገጾች ያሳትሞ አስገራሚ ጽሁፍ አስነብቧል። የጀምስ ብሩስ መጽሐፍ ነው ያለኝ። በጣም ነው የሚገርመ። እንግዲህ ወደ ኦልሞስት ወደ ሶስት ሺህ ገጾች ነው የያዘው። የአባይ ምንጭ ፍለጋ የተጓዘውን ጉዞ ነው እንግዲህ በአምስት ቅጽ ኦልሞስት ወደ ሶስት ሺህ ገጾች የያዘ ትልቅ መጽሐፍ ነው ያሳተመው፣ ጀምስ ብሩስ። ከዚህ በኋላ የሄኖክ መጽሐፍ በጣም ሪሰርች መደረግ ተጀመረ፣ በፈረንሳይ፣ በእንግሊዝ፣ በሌሎችም ተመራማሪዎች። በኋላ የሙት ባህር ዴርሲ ስክሮልስ ጥቅሎች በ1946 ታውቃላችሁ። በ1956 ቁምራን 11 ዋሻዎች ላይ ነበር ከፍተኛ አሰሳ የተደረገው፣ ወደ 981 ጥንታውያት መዛግብት ነው። እዛ ቁምራ እንደ ሴት በ11 ዋሻ ውስጥ የተገኙት እና ከተገኙት መጽሐፍት መካከል የሄኖክ አንዱ ነው። ነገር ግን የተወሰነ ቁርጥራሽ ክፍሉ ነው የተገኘው። የተወሰነ ቁርጥራሽ ካልእና ሳልስ የሚባል አለ። እሱን አልገባበትም፣ ግን ቁርጥራሽ ክፍሎች ነው የተገኙት። የኢትዮጵያው ግን በእውነት በሙሉ የተገኘ መዝገብ በመሆኑ ዘኢትዮፒ ኬኖክ በማለት በጣም በጣም ብዙ ሪሰርቾች ሲሰራ፣ በተለይ ስለ ዘመን ቀመር ብዙ ነገር ስላለ ሄኖክ ግን በጣም አንዱ ትኩረት ከሳበው መካከል ሄኖክስ፣ ሄኖክ ስለ ኔፍሊሞች የተናገረው ነገር በጣም በዓለም አቀፍ ደረጃ ከፍተኛ ትኩረትን ስቦ ምርምሩ ቀጠለ፣ ምርምሩ ሰፋ፣ ብዙ ጥናቶች መቅረብ ጀመሩ። ለማንኛውም ግን ዛሬ ማቅረብ የምፈልገው የኢትዮጵያውን ዶክመንቶቻችን፣ ምን ይላሉ በእነዚህ ዙሪያ የሚለውን ነው የምዳስስላችሁ። እስካሁን እንቆቅልሹ አልተፈታም፣ ምስጢር ሆኖ ቆይቷል። ዛሬ ቁልፉን ይዘን ከፈት ለማድረግ እሞክራለን። ጥቂት ነገሮች ካየን ይበቃናል። እናንተ ወደ በር ውስጥ መግባትና መመርመር የእናንተ ድርሻ ይሆናል። ለማንኛውም ሄኖክ እንዲህ ብሎ ጽፏል። መጀመሪያ ስለነዚህ ቃል በቃል ያለውን ነግራቸኋለሁ እና የአዳም ሰባተኛ ትውልድ የሆነው ሄኖክ የሰው ልጆች ከበዙ በኋላ ይላል እንዲሆነ ይላል፣ ሙሉ በሙሉ በእነዚያ ወራት ይላል መልከ መልካሞችና ደመ ግቦች ሴቶች ልጆች ተወለዱላቸው። የሰማይ ልጆች መላእክትም ይላል እነርሱን አይተው ወደዷቸው። እርስ በርሳቸውም ኑ ለኛ ከሰው ልጆች ሴቶችን እንምረጥ አሉ ነው የሚለው። ሄኖክ እንግዲህ ምንድን ነው እዚህ ላይ የሚለው የሰው ልጆች ከበዙ በኋላ ደምግቡ ሴቶች እንደተወለዱ ይላል። የሰማይ ልጆች መላይክትም እነርሱን አይተው ወደዷቸው እና አንዳንድ ሴቶች እንምረጥ ልጆች እንውለድ አሉ ይላል። ይቀጥልና ሄኖክ የነዚህ አለቆች ስማዚያ እንደሚባል ቁጥራቸውም ደግሞ ወደ ሁለት መቶ እንደሚጠጋ ጭምር ነው የጻፈው እና ስማቸውም በዝርዝር ጽፏል። እዛ ላይ ማየት ትችላላችሁ። በተለይ ያስተማሩትን በጣም በጣም እግዚአብሔር የማይወደውን ክፉ ስራ ታያላችሁ። ሚስቶች ካገቡ በኋላ ደግሞ ጸንሰው ሴቶቻቸው፣ ሚስቶቻቸው የወለዱት ልጆች ደግሞ ራይትና ወይም ኔፍሊሞችን እንደወለዱና ቁጥራቸው ወደ ሶስት ሺህ ክንድ፣ ሶስት ሺህ ክንድ ሰው ሶስት ክንድ ከስንዝር ቁመት አለው ይባላል። እነዚህ ግን በሺ ነው ያጠፉት እና አንዱን ክንድ በአንድ ሺ አንዱን ክንድ በአንድ ሺ አንዱን ክንድ በአንድ ሺ ኦልሞስት ወደ ሶስት ሺ ክንድ የሚደራረሱ ኔፊሊም የሚባሉት እንደተወለዱ ይጽፋል። እነዚህም በተለይ ለሰዎች መነገር የሌለበትን በጣም ሴክሬት የሆነ ነገር ምስጢራዊ ነገሮችን ሁሉ ለሰው መነገር መገለጥ የሌለበትን ሁሉ መግለጥ እንደጀመሩ በተለይ በተለይ ካስተማሩት መካከል ተውላጠ ዓለም የሚለው በጣም ይገርማል። የዓለም ለውጥ ይላል እና ያንዱን ፅንስ በአንዱ ውስጥ ማሳደር፣ በቃ ይሄ ትልቁ ነገር ነው። ሰውን ይላሉ፣ መተርጉማ ሊቃውንት ፈረስ በቅሎ ማድረግ፣ ፈረስ በቅሎን ደግሞ ወደ ሰው መለወጥ። ዛሬ በጄኔቲክሱ ጥበብ በጣም በጣም በጣም አስቀያሚ ስራዎች በምድር ላይ እየተሰሩ እንደሆነ እንግዲህ ዩቲዩብ ላይ እንመለከታለን። በጣም እግዚአብሔር ከጠላው ስራቸው መካከል አንዱ ሄነ ነበረ የሰውን ዘር ወስደው ፈረስ በቅሎ ውስጥ የማድረግ ነገር፣ የነዛን ዘር ወስደው ደግሞ ሰው ውስጥ የመክተት ነገር፣ በዛም ሃይብሪድ የሆኑ በጣም አስፈሪ ክርኤቸሮች እንዲወጡ የማድረግ ነገሮች ይሰራሉ። እንደም አንዳንድ አጥኞች ዛሬ ጭራቅ የሆኑ ሰበዳአት ምናምን የሚባሉ ነገሮች ያን ጊዜ በነበረው የአንዱን እንጂን ዘረመል ወደ አንዱ በመክተት ፍጥረታትን ኮራፕት ከነበሩበት ተፈጥሯዊ መዋቅር ወደ ሌላ መዋቅር የመስራት ዲኤንኤን የማዛባት ስራ ያንን የተጀመረው፣ ያ ጊዜ በጣም ከባድ ጊዜ እንደሆነ እወቁ። ቀላል ነገር አይምሰላችሁ። ከባድ ነገሮችን ነው መግለጥ የጀመሩት ከባድ ቅይሮች ነው መስራት የጀመሩት እና በማዳቀል ሂደት ዘረመልን የማዛባት ሂደት ነበረ ዛሬም እንደዚህ አይነት ነገሮች እንደሚሰሩ በድብቅ ይነገራል ምናቀው ነገር ግን የለም ከዛ ይቀጥልና ሄኖክ ከመላእክት ሩፋኤል ከፈጣሪ ተልኮ ውጊያ አስተማራቸውን አዛዜልን እጅና እግሩን አስሮ ዱዳኤል በምትባል ቦታ የነበረች ምድረ በዳን ከፍቶ ጨለማ ውስጥ እንዳሰረው በላዩም ጠማማና የሻፎ የሚባሉ ስልስል ድንጋዮችን እንደገጠመበት እስከ ፍርድ ቀን ድረስ ብርሃንን እንዳያይ እንደሸፈነው ሄኖክ ጨምሮ ጽፏል። በተለይ ሄኖክን ሁለትን፣ ሶስትን እንድታነቡ ምዕራፍ ሁለትና ምዕራፍ ሶስትን እነግራቸዋለሁ። ሌላ ደግሞ ሰባት ትውልዶች ይላቸዋል የሚጠቁትን እንደገና በምድር ኮረብታ በታች ደግሞ እንደታሰሩም ጭምር ይጽፋል። ከዛ በኋላ ከእሳቱ በታች ወዳለ የጭንቅ ቦታ እንደሚወሰዱና በግዞት ቤት ይዘጋባቸዋል የሚል በጣም ምስጢራዊ ነገርን ጽፏል። ሰባቱ ሰባው ትውልዶች ማን ናቸው? አዛዜል፣ ዱድኤል የምትባለው ቦታ የት ናት? ስ ሻፎ ደንጌ የተገጠመባት ቦታ ምንድን ናት? ይሁሉ ምስጢር ነው በጣም የሁሉ ምስጢር ነውና መጽሐፈ ሄኖክን የሚያጠኑ ሁሉ እነዚህን ሁሉ ምስጢሮች ሁሉ ያብሰከስካሉና የኔፍሊም ጉዳይ ይህ ብቻ አይደለም። ሙሴም ደግሞ እንደገና ጨምሮ ይጽፋል፣ እንዲሆነ ይላል። በተለይ ኦሪቱ ላይ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆችም የሰውን ሴቶች ልጆች መልካሞች እንደሆኑ አዩ፣ ከመረጧቸው ሚስት ለራሳቸው ወሰዱ በማለት ይጽፋል። እንደ እግዚአብሔር ልጆች የሰውን ሴት ልጆች አዩ ይላል ዘመኖቻቸው ወደ 120 ዘመን እግዚአብሔር እንደወሰነባቸው ልጆችን በወለዱ ጊዜ ስማቸው ኃያላን ተብሎ እንደተጠራ ሰፋ ያለ ጽሑፍ በተለይ ዘፍጥረ ስድስት አካባቢ ላይ ጽፏል። ያንንም አንቡ። ይሄ ሁለተኛው ሶርስ ነው። ሶስተኛው ኩፋሌ ነው። ኩፋሌም ተመሳሳይ ነገር ነው የሚጽፈው። የአዳም ልጆች በምድር ላይ ይበዙ ዘንድ በጀመሩ ጊዜ ይላል፣ እንዲሆነ ሴቶች ልጆች ተወለዱላቸው የእግዚአብሔር መላእክትም ይላል። እሱ ደግሞ እግዚአብሔር ልጆች እያለ መጥቷል ሙሴ እዚህ ላይ ደግሞ፣ የእግዚአብሔር መላእክትም በዚህ ኢዮቤልዩ በአንዲቱ ዓመት እነዚህን አዩቸው፣ እነዚህም ላዩቸው መልከ መልካሞች ነበሩ፣ ከመረጧቸው ሁሉ ሚስቶችን ሊሆኗቸው ወሰዷቸው ወንዶች ልጆችንም ወለዱላቸው እነዚህም ራእይት ናቸው፣ በማለት ኩፋሌ ቁጭ አድርጎ ይጽፈዋል።